ጤናና ፍቅር የምመኝላችሁ ውድ የሀገሬ ልጆች እንኳን በሰላም ወደ ቻና መጣችሁ። ዶክተር ዳዊት ይባላለሁ። በዛሬው ፕሮግራማችን ተደጋግሞ የሚመጣ የማህፀን ፈሳሽ ምንነትና ህክምናውን ልነግራችሁ መጥቻለሁ። ተደጋግሞ የሚመጣ የማህፀን ፈሳሽ ምክንያቱ ታውቆ ካልታከመ፣ አንዳንዱ በሽታ ያለመፀነስ ችግርም ወይም መካንነት ሊያጋለጥ ይችላል። ምክንያቱ ታውቆ በመድሃኒት ሲታከም ደግሞ በቀላሉ ይታከምና ይድናል። ሁሉም የማህፀን ፈሳሽ ምክንያቱ የአባላዘር በሽታ ነው ማለት አይደለም። ውድ የቻናል የቤተሰቦች በቀጣይ ጤነኛውንና ጤነኛ ያልሆነውን የማህፀን ፈሳሽ መለያ መንገዶች እነግራቸዋለሁ። ጤነኛ ያልሆነ የማህፀን ፈሳሽ መንስኤውና ህክምናውን በተጨማሪ እነግራቸዋለሁ። ከዛ በፊት ግን ውድ የቻናል የተከታታዮች ቪዲዮን ላይክ ማድረግና ቻናሉን ሰብስክራይብ ማድረጉ አይርሱ። የማህፀን ፈሳሽ ጤነኛ ለመባል የራሱ መገለጫዎች አሉ። አንደኛ በመጠን ትንሽ የሆነና ብልት ላይ ብቻ የሚቀር የውስጥ ሱሪ ወይም ልብስን የማያበሰብስ ከሆነ፣ ሁለተኛ በቀለሙ ቀለም አልባ ወይም ነጭ ከሆነ ሶስተኛ ሽታ የሌለው ከሆነ አራተኛ እንደውሃ ቀጠን ያለና አንዳንድ ጊዜ ወፈር ብሎ የሚያጣብቅ ሊሆን ይችላል ይህ የሚከሰተው በኦቭሌሽን ወይ ውጻት ጊዜ ነው ነገር ግን ከዚህ የተለየ ከሆነና ማለትም ብዛት ያለው የውስጥ ልብስን ያረሰረሰ መጥፎ ሽታ ያለው ቀለሙ ከነጭ ውጭ የሆነ በተጨማሪ በግንነት ጊዜ ህመም ካለና በብልት ዙሪያ ማሳከቅ ቁስለት መቅላት ካለ የጤነኛ ብልት ፈሳሽ አይደለም ሁሉም የማህፀን ፈሳሽ አባለዘር በሽታ ምልክት ነው ማለት አይደለም የማህፀን ፈሳሽ ህጻናትና ተናናሾች ላይ ከተከሰተ ምናልባትም ተደፍረውና ጥቃት ደርሶባቸው ሊሆን ይችላል። ይህ ካልሆነ ግን የፈንገስ ኢንፌክሽን ሊሆን ይችላል። አንዳንድ የማህፀን ፈሳሽ በቶሎ ካልታከሙ ወደ ላይኛው የማህፀን ክፍል በመዛመት የማህፀን ቱቦችን ወይም ፋሎፒያን ቲቤ በመዝጋት መካንነት ሊያስከትሉ ይችላሉ። ከአምስት ፐርሰንት እስከ አምሳ ፐርሰንት ያሉ ሴቶች የማህፀን ፈሳሽ ከሰትባቸዋል። እነዚህ ውስጥ ግማሽ የሚሆኑት ምንም አይነት ሌላ ምልክት አይኖራቸውም። ለዚህ ልዩነት እንደ ምክንያት የሚጠቀሱ አንደኛ እድሜ ነው። የማህፀን ፈሳሽ ከ15 ዓመት እስከ 49 ዓመት ባለው የእድሜ ክልል ይበዛ ሲሆን፣ ሁለተኛ በእርግዝና ጊዜ ነው። በእርግዝና ጊዜ የማህፀን ፈሳሽ ካረገዙ ሴቶች አንጻር ይበዛል። ሶስተኛ በግብረ ስጋ ግንኙነት በግብረ ስጋ ግንኙነት ጊዜ ጤነኛ የብልት ግድግዳ ባክቴሪያዎች ኖርማል ፍሎራ ስለሚጎዱ አሲዳማ የነበረ የብልት ግድግዳ ወደ ቤዛ ማነት ስለሚቀየር ለሌሎች ባክቴሪያዎች እንደ ባክቴሪያል ቫጂኖሲስ ለመሰሉ የመራባት እድል በመፍጠር የማህፀን ፈሳሽ እንዲኖር ያደርጋል። ይህ አይነቱ ፈሳሽ በብልት ግድግዳ ቁስለት እና ኢንፌክሽን አማካኝነት ቢከሰትም የአባለዘር በሽታ ግን አይደለም በቀጣይ ጥቂት የማህፀን ፈሳሽ አምጪ መንስኤዎችን ህክምናቸውን ነግራችኋለሁ አንደኛ ባክቴሪያል ቫጂኖሲስ ሁለተኛ የፈንገስ ወይም ካንዲዲያል ኢንፌክሽን ሶስተኛ የታይኮሞኒያሲስ አራተኛ ባለዘር በሽታዎች እንደ ጨብጥና ክላሚዲያል ኢንፌክሽን የመሳሰሉትን ነግራችኋለሁ አንደኛ ባክቴሪያል ቫጅኖሲስ። ባክቴሪያል ቫጂኖሲስ በብልት ግድግዳ ላይ የሚኖሩ በሰላማዊ ወይም ኖርማል ጊዜ ምንም አይነት ኢንፌክሽን የማይፈጥሩ የባክቴሪያ አይነቶች ናቸው። በብልት ግድግዳ ላይ ሁለት አይነት ባክቴሪያዎች አሉ። አንደኛው ጠቃሚ ባክቴሪያ የሚባሉ ናቸው ወይም ኖርማል ፍሎራ እና ሁለተኛ ጎጅ ባክቴሪያዎች ናቸው። ስለዚህ ባክቴሪያል ቫጂኖሲስ የሚባሉት ጎጅ ባክቴሪያዎች ናቸው። ነገር ግን ጠቃሚ ባክቴሪያዎች ወይም ኖርማል ፍሎራ የሚባሉት ላክቶባሲለስ ነው የሚባል ይታወቃሉ እነዚህ ባክቴሪያል ባጅኖሲስ የተባሉ ባክቴሪያዎች ኢንፌክሽን የሚፈጥሩት በተለያየ ምክንያት ብልት ግድግዳ ላይ የሚገኙ ጠቃሚ ባክቴሪያዎች ኖርማል ፍሎራ እንደ ላክቶባሲለስ የሚባሉ ሲጎዱ ነው። ለእነዚህ ባክቴሪያዎች መጎዳት ምክንያቶች አንደኛ በተደጋጋሚ ብልትን በሳሙና መታጠብ፣ እነዚህ ላክቶባሲለስ ወይም ጠቃሚ ባክቴሪያ ተብሎ የሚጠሩት በመታጠብ ይጎግዳሉ። የእነዚህ ባክቴሪያዎች በብልት ግድግዳ ላይ መኖር የብልትን ፒኤች አሲዳማ በማድረግ ጠቃሚ ያልሆኑ ወይም ጎጅ ባክቴሪያዎችን ኢንፌክሽን እንዳይፈጥሩ በማድረግ ነው። ነገር ግን በሳሙና በማጠብ ሲጎዱ የብልት ግድግዳ ወደ ቤዛማነት ወይም አልካላይነት ይቀይረዋል። ይህ ደግሞ ለጎጂ ባክቴሪያዎች ወይም ባክቴሪያል ቫጂኖሲስ አጠቃላይ ጥቅል ስማቸው ነው ብዙ አይነት ባክቴሪያዎች ናቸው፣ ጥሩ አካባቢን ስለሚፈጥርላቸው በፍጥነትና በብዛት እንዲራቡ ያደርጋቸዋል። በዚህ ጊዜ ኢንፌክሽን በመፍጠር የብልት ግድግዳን ያቆስሉታል። በዚህ ጊዜ ኢንፌክሽን እንዲፈጠርና ሽታ ያለው ፈሳሽ እንዲፈጠር ያደርጋሉ። ሁለተኛ ለሽንት ኢንፌክሽን የሚሰጡ መድኃኒቶችን በተደጋጋሚ መጠቀም። እነዚህ ባክቴሪያዎች ይገሏቸዋል፣ ለማን ጠቃሚ የሆኑ ኖርማል ፍሎራዎችን ይገላቸዋል። ሶስተኛው ምክንያት የግብረ ስጋ ግንኙነት ነው። በግብረ ስጋ ግንኙነት ጊዜ ከወንዱ ዘር ፍሬ ጋር የሚለቀቀው ሴመን የተባለው ፈሳሽ አልካላይን ስለሆነ የብልት ግድግዳ አሲዳማነትን ወደ አልካላይነት በመቀየር ለጎጂ ባክቴሪያዎች ምቹ ሁኔታን ይፈጥራል። ስለዚህ እነዚህ ጎጂ ባክቴሪያዎች እንዲራቡ ያደርጋቸውና ኢንፌክሽን ሊፈጠሩ ያደርጋል። አራተኛው የሰውነት ሆርሞን ለውጥ መኖር ነው። የሰውነት ሆርሞን ለውጥ የሚከሰተው በወር አበባ ጊዜ፣ በእርግዝና ጊዜና በእርጣት ጊዜ ነው። በወር አበባ ጊዜ በደም ውስጥ የሚለቀቁ ሆርሞኖች የብልት ግድግዳን ፒኤች ከፍ እንዲልና አልካላይን እንዲሆን ያደርጉታል። በዚህም ጊዜ ለጎጅ ባክቴሪያዎች ምቹ ሁኔታ ይፈጠራል። በእርጣት ጊዜ ወይም ሜኖፖዝ በሚባለው ጊዜ የኤስትሮጅን መጠን ያንሳል። ይህ ደግሞ የብልት ግድግዳ ጠቃሚ ባክቴሪያዎችን ብዛታቸውን ይቀንሳቸዋል። አምስተኛ የወሊድ መቆጣጠሪያ እንደ ሉፕ አይነት መጠቀም ነው። በጥንቃቄ አገባይ ማጸን ሉፕ ለባክቴሪያዎች እንደማደጋነት ስለሚያገለግል ነው። ስድስተኛ የታፈነ ወይም አየር የማያስወጣ የውስጥ ሱሪ መልበስ ሙቀት ስለሚስብና ፈሳሽ እንዲበዛ ስለሚያደርግ ለጎጅ ባክቴሪያዎች መራቢያነት ምቹ ሁኔታ ይፈጥራል ማለት። ሰባተኛ ሲጋራ ማጨስ በሲጋራ ውስጥ ያለው ኒኮቲን የተባለው ኬሚካል ጠቃሚ ባክቴሪያዎችን ቁጥር ይቀንሳል። ስለዚህ ጎጅ ባክቴሪያዎች እንዲራቡ ያደርጋል። ስምንተኛ ከፍተኛ ስኳራማነት እና ዝቅተኛ ፕሮባዮቲክነት ያላቸው ምግቦች መመገብ ነው። ስኳራማ ምግቦች ለጎጅ ባክቴሪያ እንደ ምግብነት ያገለግላሉ። ፕሮባዮቲክ ምግቦች ፈርመንት የሆኑ ምግቦች እንደማለት ነው። እንደ እርጎ ያሉ ምግቦች ሲሆኑ በውስጣቸው ጠቃሚ ባክቴሪያዎችን የያዙ በመሆናቸው የበደስ ግድግዳ የውጨኛውን ንጣፍ ጉዳት በመጠገን እና ምግብነትን በመከላከል ለጎጅ ባክቴሪያዎች ምቹ ያልሆነን አካባቢ ይፈጥራሉ። ስለዚህ እነዚህ ለጠቃሚ ባክቴሪያዎች በጣም ጥሩና አስፈላጊ ናቸው። በአጠቃላይ በባክቴሪያል ቫጂኖሲስ አማካኝነት የሚፈጠር የማህፀን ፈሳሽ ሽታ ሲኖረው የዚህ ሽታ አይነት የአሳ ሽታ አይነት ነው። እነዚህ ባክቴሪያዎች አባላዘር በሽታዎች አይደሉ። ስለዚህ የትዳር አጋር ወይም ወሲብ አጋር በተጨማሪ መጠቀም አያስፈልገውም። ህክምናቸው ሜትሪንዳዞል የተባለውን መድኃኒት በማዋጥ ወይም በመቀባት ይድናሉ። ሁለተኛ የማህፀን ፈሳሽ ሊያስከትል የሚችለው ኢንፌክሽን የብልት ፈንገስ ኢንፌክሽን ወይም ደግሞ ካንዲዳር ኢንፌክሽን ይባላል። በዚህ ኢንፌክሽን አማካኝነት የሚፈጠር የማህፀን ፈሳሽ ብዛት ያለው እንደ እንገር የገገረ ነጭ ፈሳሽ ነው። ለዚህ ኢንፌክሽን አጋላጭ ነገሮች አንደኛ የሰውነት ከበሽታ የመከላከል አቅም ሲዳከም፣ ለምሳሌ በተለያዩ ምክንያቶች ይዳከማል፤ የስኳር በሽታ፣ በኤችአይቪ ኤዲስ፣ በተደጋጋሚ በሚወሰዱ የአንቲባዮቲክስ፣ ስቴሮይድ እና ኬሞቴራፒ መድኃኒቶች አማካኝነት እንዲሁም በእርግዝና ሊሆን ይችላል። ሁለተኛው ከፍተኛ የስኳርነት መጠን ያላቸው ምግቦችን መመገብ፣ ምክንያቱም ስኳር ለካንዲዳዎቹ ወይም ደግሞ ለፈንገሶቹ እንደ ምግብነት ስለሚያገለግላቸው ነው። ሶስተኛው ንጽህናን በአግባቡ አለመጠበቅ እነዚህ ምቹ ሁኔታ ስለሚፈጥሩ የካንዲዳ ኢንፌክሽን ይፈጠራል ማለት ነው ህክምናው ብልት ውስጥ በሚገቡ እንክብል መድኃኒቶች ወይም በሚቀቡና ና በሚዋጡ መድኃኒቶች ይሆናል ለምሳሌ እንደ ክሊትሮማዞል ና ፍልኮናዞል የመሳሰሉ መድኃኒቶች ለዚህ ህክምና ይሆናሉ ሶስተኛው የብልት ፈሳሽ ሊያመጣ የሚችል ኢንፌክሽን ትራይኮሞኒያሲስ የሚባል ነው ትራይኮሞኒያ ቫጂናሊስ በተባለ ፓራሳይት አማካኝነት የሚመጣ የብልት ግድግዳ ኢንፌክሽን ነው ይሄ ፓራሳይት ከአንድ ሰው ወደ ሌላ ሰው በግብረ ስጋ ግንኙነት አማካኝነት ይተላለፋል። በዚህ ፓራሳይት አማካኝነት የሚፈጠር የማህፀን ፈሳሽ በጣም ሽታ ያለው አረንጓዴ ቢጫ ቀለም ያለው ሲሆን በተጨማሪ ብልት አካባቢን የማሳከክ፣ የማቃጠልና የመቅላት ምልክቶች አሉት። የዚህ ፓራሳይት ኢንፌክሽን ብዙ ጊዜ ወንዶች ላይ ምልክት ያሳያል። ህክምናው ሜትሮኒዳዞል የተባለውን መድኃኒት ለሰባት ቀን መውሰድ ነው። አንዳንድ ጊዜ ለሁለት ቀን ሃይ ዶዝ ሆኖ በአንድ ጊዜ መውሰድ ይቻላል። ሁለት ግራም ማለት ነው። በተጨማሪ የትዳር አጋር ወይም የወሲብ ጓደኛ መታቀም አለበት። እንዲሁም ደግሞ ህክምናው እስኪያልቅ መታቀብ ያስፈልገዋል ማለት ነው። አራተኛው እና የመጨረሻው የብልት ፈሳሽ ሊያመጡ የሚችሉ ኢንፌክሽን ጨብጥና ክላንዲያል ኢንፌክሽን የሚባሉ ናቸው። እነዚህ አባላዘር በሽታዎች ናቸው። ጨብጥ የሚባለው ኒጀሪያ ጉኖሪያ በተባለ ባክቴሪያ የሚከሰት ሲሆን ክላንዲያል ኢንፌክሽን ክላንዲያ ትራኮማቲስ በተባለ ኢንፌክሽን የሚከሰት ነው። እነዚህ ኢንፌክሽኖች ብዙ ጊዜ አብረው ይሄዳሉ። አንድ ሰው ወደ ሌላ ሰው በግብረ ስጋ ግንኙነት የሚተላለፉ ናቸው። የነዚህ ፈሳሽ ነጭ እንዲሁም ደግሞ መግል የመሰለ የማህፀን ፈሳሽ ነው። በተጨማሪ የብልት ማሳከክ፣ መቅላት፣ ማቃጠል አለው። እነዚህ እንግዲህ ህክምናቸው ጨብጥ በሴፍትሪያ ጉዞ ይታከሟል በአንድ ጊዜ ነው የሚቆጠሩ። ክላሚዲያል ኢንፌክሽን ግን በዶክሳይክሊን ወይም ደግሞ በአዚትሮማይሲን በተባሉ መድኃኒቶች ይታከማል ማለት ነው። ይህን ይመስላል። አመሰግናለሁ።